ዚህ ትልቅ ቀን አደረሳችሁ ማለት እፈልጋለሁ። በዚህ ሂደት ውስጥ ሁሉ የተሳተፋችሁትን አካላቶችን ማመስገን እፈልጋለሁ። አንድ ጥያቄ ስጠይቅ ነበረ። እዚህ ወደ አማራ ክልል ወደ ባህር ዳር ከተማ እኛ ለምን መጣን? ሁላችሁም ተሰብስባችሁ ለምን መጣችሁ? የሚል ጥያቄ ስጠይቅ ነበረ መርሱንም ራሴ ይሰጥ ነበረ ምንድነው? በረጅም ጊዜያት ኢትዮጵያና ኢትዮጵያውያኖች በብዙ የፖለቲካ የታሪክ፣ የኢኮኖሚ ችግሮች ውስጥ አልፈናል። እነዚህን ነገሮች እንደ ኢትዮጵያውያን አንድ ላይ ቁጭ ብለን ለመጠየቅ ነው የመጣ ነው። ምን ሆነን ዛሬ ላይ እንደዚህ የሆን ነው፣ ለክፋት የተጫጨ ነው፣ ለምንድን ነው ብለን እንደ ኢትዮጵያውያን ጥያቄዎችን የምንጠይቅበት የምክክር መድረክ ነው ብዬ አስባለሁ። ሌላ ዓላማ ይዘን አይደለም እንደ ኢትዮጵያውያን ቆም ብለን ጎበዝ፣ ምን ሆኑ ጎበዝ? ወንድም ወንድሙን ለምን ይገላል? ጎበዝ፣ ወንድም ወንድሙን ለምን ያሳድዳል? ብለን ሰከን ብለን የምንጠይቅበት መድረክ ነው ብዬ አስባለሁ። ሌላው ደግሞ ቅድም ከኔ በፊት ያሉት እንደተናገሩት እንደ ሀገር ልጆች እንደ ኢትዮጵያውያን ደፍረን ለማዳመጥ የምንደፍርበት ወቅት ነው ብዬ አስባለሁ። በብዙ ነገር እንደፍራለን፣ ለመዝመት እንደፍራለን፣ ለመዋጋት እንደፍራለን። አሁን ደግሞ ቆም ብለን ለማዳመጥ ለመደማመጥ፣ አንዳችን የሌላችንን ቁስል፣ ስጋት ተስፋ ለማዳመጥ የምንደፍርበት ወይም ከረጅ የምናገኝበትና የሚኖረን ወቅት ነው እያስባለሁ። ስንደማመጥ ደግሞ ኢትዮጵያውያኖች በተለያዩ ነገሮች ላይ እውነቶች ላይ ፋክቶች ላይ የተለያየ አይነት እሳቢዎች አሏቸው። እነዛን ወደ ጠረጴዛ አምጥተን ወደ ዛፍ ጥላ ስር አምጥተን ወደ ጉባኤዎቻችን አምጥተን የምናወራበት የምንደማመጥበት ነው። አንዱ ያ ነው። ሌላኛው በርህራሄ የሌላውን የምናዳምጥበት መድረክ ነው። አንዳችን የሌላችንን ቁስን በርህራሄ የምናዳምጥበት ነው። አንዳችን ስለሌላችን እሳቤ፣ ባህል የምንማማርበት መድረክ ነው። እሱ ብቻ አይደለም፣ ፍላጎቶች አሉ። ሁላችን ኢትዮጵያውያኖች የፖለቲካ ፍላጎት፣ የኢኮኖሚ ፍላጎት፣ የባህል ፍላጎቶች አሉ። እነዚህን ነገሮች አምጥተን አብረን ተነጋግረን የጋራ የሆነን መንገድ የምንቀርጽበት ሂደት ነው ይህ። ይሄን ሂደት ደግሞ ሊያደርጉ የሚችሉት ኢትዮጵያውያኖች ናቸው። ለኢትዮጵያ ቁስል ለኢትዮጵያ ሕመም ፈውስን እናመጣ የምንችለው እኛው ነን፣ እዚህ ያለን ኢትዮጵያውያኖች ናቸው። የኢትዮጵያ ፈውስ የኢትዮጵያ ሕክምና ከሌላ ቦታ አይመጣም። ከእናንተን የሚመጣው እናንተ ናችሁ ለዚች ሀገር መፍትሄ ልታመጡ የምትችሉት። ስለዚህ የጋራ የሆነን ኢትዮጵያ፣ ጠንካራ ኢትዮጵያ፣ የሁሉንም ድምፅ፣ የሁሉንም ስጋት፣ የሁሉንም ተስፋ የምትይዝ ኢትዮጵያን የምናዋልድበት ሂደት ነው ይሄ። ስለዚህ ሁላችሁም ወደዚህ ታላቅ ሂደት ኢትዮጵያን ወደ ከፍታ የሚያወጣት ሂደት የማዋለድ ሂደት በድፍረት እንኳን መጣችሁ ለማለት እፈልጋለሁ። ያለን አማራጭ ግጭትና ሰላም የሚል ምርጫ አይደለም። አሁን ያለን የመኖር ያለመኖርና ያለን አማራጭ ያለመኖርና በሰላም የመስራት በሰላም ኢትዮጵያን የማዋለድ ምርጫ ነው ያለው። ማለትም ነን ቫዮለንስ ወይም ነን ኤግዚስተንስ የሚል አማራጭ ነው ያለው እንደ ኢትዮጵያ። ምክንያቱም ግጭቱን ለረጅም ጊዜ አይተነዋል። ትልቅ የምንላቸውን እሴቶቻችንን ከጊዜ ወደ ጊዜ እየሸረሸረ እየሸረሸረ እዚህ ደርሰናል። ያን የሞከርነውን ያከሰረንን አማራጭ አሚዝ ኢትዮጵያን የሚያነሳ ሁላችንን የሚያከብር አማራጭ የመነጋገር የመደማመጥ አማራጭ ነው። ያንን ደግሞ የምታደርጉት እናንተ ኢትዮጵያውያን ናቸው። በዚህ ሂደት ውስጥ ፓርቲዎች አይደሉም ከፍ የሚሉት፣ በዚህ ሂደት ውስጥ ግለሰቦች አይደሉም። በዚህ ሂደት ውስጥ ኢትዮጵያ ብቻ ከፍ ትላለች።